አቤል እረብቃን አባረራት የቤቱ ካርታ በሷ ስም መሆኑን ሲያቅ፣ አንቺ ለካ እዚህ ቤት የገባሽው ያለ ምክንያት አይደለም፣ ሰራተኛ ሁነት ሳይሆን እኔን ለመንቀልና ለመበቀ ሌላ ሰው አለ፣ በማለትም ረብቃን እየጎተተ አስወጥቶ በደረጃ ላይ አሽቀንጥሮ ጣላት። እረብቃ አሁን ምን ማድረግ እንዳለባት የምታውቀው ነገር የለም። የረብቃ ወንድምም ይህንን ሲሰማ እብድ ሆኖ መጥቶ አቤልን እገላለሁ በማለትም ላይ ሳለ ግን የረብቃ ጓደኛ ሬች ከበር መልሳ ወደ ቤቱ መለሰችው። ነገሮቹ ይረጋጉ አለች። እንግዲህ እዮባ ደግሞ በጣም በሚያሳዝን ሁኔታ የረብቃን ደካማ ጎን በማጥናትም ያንን ወረቀት እንዴት መውሰድ እንዳለበትም በእርግጥ ተረድቷል። እናም ረብቃን በመቅረብ ከእሷ ጎን የቆመ በመምሰል አሁን ወረቀቱን ከረብቃ ለመንጠቅ በሞከረበት ሰዓት አቤል ሁሉንም ነገር አወቀ። ረብቃ ትልቅ ሐዘን ውስጥ ትገኛለች። ሐዘኗ ጥልቅ ሆኖ ማን ነው የሚረዳኝ እንዴት አርጌ አቤልን ላሳምነው እያለች ብትጥርም፣ አቤል ግን አንቺ አጭበርባሪ ሌባነሽ በሰራተኝነት ምክንያት እዚህ ቤት የገባሽው እኛን ገንዘብ አጭበርብረሽ ለመውሰር ነው በማለትም ተስፋ የሚያስቆርጥ ቃልና ገፈታትሮ አመነጫጭቆ ወርውሮ ጣላት። ንጹህ አፍቃሪ መሆኗንም አልተረዳም። አሁን ለእዮብ ትልቅ አጋጣሚ አግኝቷል። በጣም ያሳዝናል። እማማ ለረብቃ ስሙን በሷ ማድረጋቸውን ለረብቃ ብቻ ነበር የተናገሩት። እሬች ያየችውንና የሰማችውን ማመን አቃታት። እንዴት ሊሆን ይችላል በማለትም ጥልቅ ሀዘን ውስጥ ገባች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴትናችሁ ጊዜ ሰላማችሁ ይብዛልኝ። ረብቃ አቀጣይ ፓርቲ ፓርት ይዘን መጥተናል። ዛሬ እንግዲህ ለቤቱ አስደንጋጭ ዱብዳ ተፈጥሮባቸዋል። ረብቃ ላይ የተደረገው ግፍ አቤል አሁን ንጹህ አፍቃሪ ሳኮን ሌባና አጭበርባሪ ናት በማለትም በጣም በሚያሳዝን ሁኔታ ረብቃ ላይ ግፍ ፈጸመ። እማማም የሰሙትን ማመን አቃታቸው። እኔ ወድጃ ያደረግኩትን ነገር እንዴት ይሄ ሊሆን ይችላል? በማለትም በእጅጉ ተናደው ይገኛሉ። ግን ደግሞ ሊመልሱት አልቻሉም። ረብቃ ከቤት በመውጣቷ በጣም ልባቸው የተሰበረው ማዘር አሁን የሚሆኑ ግራ ገባቸው። ልጄን ለካ አላቃውም በማለትም በእጅጉ እያዘኑበት ይገኛሉ። አዊላም ረብቃ ላይ በእርግጥ የፈጸመው እያንዳንዱ ድርጊት በበቀል ተነሳስቶ እንጂ እሷን ፈልጓት እንዳልሆነ በእርግጥም ተናገረ። አሁን ላይ እዮብ ለረብቃ የቅርብ ጓደኛ በመምሰልም ከረብቃ ጋር በተቀራረበበት ምክንያት አቤል በእጅጉ በቅናት እየተቃጠለ ቢገኝም ረብቃን ግን ተስፋ የሚያስቆርጥ አንድ በትን አስተናግዳ እንድትሄድ አድርጓታል። ረብቃ በእርግጥ አቤልን በጣም ታወደዋለች፣ በጣም ታፈቅረዋለች። ግን ደግሞ እሱ ሊረዳት ሳይሆን በበቀል ተነሳስቶ እሷን እንደደፈራትና አሁን ደግሞ ከሱ ያረገዘችው ልጅ እንድታስወረድ ጠየቃት። እናም መድኃኒቱን ተጠቅመሻለሁ ሲላትም እሷም አሆናለች። አቤል እዮብ ደስ ብሎታል። በሁሉም ነገር አቤል አሁን ያደረገው ነገር በኋላ ሲገባው ምንድን ነው የሚያደርገው? እናም ረብቃ ያለ ፍላጎቷ ተደፍራ ቢሆንም ከአቤል ልጅ ማርገዟን ለእዮብ ነገረችው። እዮብ መድኃኒቱን ተጠቅመሻለሁ ቢላትም አልተጠቀምኩትም አለችው እና ከአቤል ልጅ ላረግዝ ነው እዮብ፣ አለችው። አዎ መሆኑ ነው እና በሚፈጠረው እያንዳንዱ ነገር እኔ ያለውሽ በማለትም ረብቃን አጠመዳት። እና ደውሎ ለመቲ አሳና አጠመርኳት፣ አይገርምም ሃላት። መቲም እንዴት አለችው። በእርግጥ ይሄ የሆነ ከካም የሆነ ልጅ ምን እንዳሰባ አላቅም። አንዳንዴ ስሜቱ ልውጥ ውጥ ይላል። እኔና ረብቃ ጋ በምንቀራረብ ሰዓት በጣም ይናደዳል አላት። ጉር ነው ይገርማል። በጣም ተአምር ነው የሰራ አለችው። እመኝ ያችን አጊተን ዘና የምንልበት ቀን ቅርብ ነው። እኔ ምንም ቢሆን፣ ምንም እኔ እኮ ነኝ፣ ምንም አያመልጠኝም አለ። ይሳካለታል ወይስ አይሳካለትም አቤል? አሁን ረብቃ ላይ የሚያደርጋቸው ድርጊቶች ከባዶች ናቸው። ረብቃ ወንድሟ መጥቼ ካላየውሽ ሲላትም ለእዮብ ነገረችው። እዮብ አሁን ለረብቃ የቅርብ ጓደኛ ሆኖ ግን ውስጡ መርዝና ጩቤ እንዳነገተ የማታቀው ረብቃ በጣም አቅርበዋለች። እናም ወንድሟ ካልመጣውና ካላየውሽ በማለትም በንደት ላይ ሳለ ነገር ግን በፍጹም እባክን ብትለው እምቢ ያላት። እናም እዮብ ምንም መፍትሄ አያጣም በማለትም ለጓደኛዋ ነገረቻት። ረብቃ ምን ሊያደርግ ስትልም እሱ አያጣም ብላ ሄዳ ነገረችው። እዮብ በሰዓቱ መጽሐፍ እያነበበ ነበረ። እዮብ የሆነ ነገር ላማክርህ ነበር አለችው። ወይ አማክሪኝ፣ መጠየቅ አለብሽ አላት። እኔ ኮ ላስቸግረው አልፈለግኩም። አይ ተነጋግረናል ኮ እሺ ወንድሜ ሊመጣ ነው። ወንድሜ ሲመጣ ደግሞ አቤል ካየው ጥሩ ነገር አይፈጠርም፣ በለ መላበለኝ አለችው። እሺ በቃ ችግር የለውም። እኔ እዮብን እኔ አቤልን ይዞ ሄዳለሁ ፈታ አድርገ ብዬ፣ አንቺ ወንድምሽን ማገኘት ትችያለሽ አላት። እውነት በጣም አመሰግናለሁ አለችው። ተነጋግረና እኔ እናንቺ ምስጋና እንደማንመሰጋገን። ኦኬ። ስለዚህ የቅርብ ወንድምሽና ጓደኛሽ ነኝ እና የራስን የሆነ ሰው ሲያመሰግኑት ያራቁት ያክል ይሰማሉ ሲባል አልሰማሽም አላት እሺ ሀለች ከዛም ላይ ጓደኛዋ ለሬች ሄጃ ስት ነግራት ሬች በእርግጥ እንዴት ሀለች አው ግን አትመኘው እንዴት በዚህ ልክ ልታቀርቢው ቻልሽ ተጠንቀቂ አለቻት እውነት እዩ ብኩ በጣም ንጹህና መልካም ልጅ ነው እሬች አንቺ ስለማታቂ ነው ሃለቻት እሺ ይሁን በማለትም ተመሰጋገኑ። ሌላው እንግዲህ አሁን በእርግጥ መጀመሪያ መታ በረች ሳሎን ቁጭ እንዳለች እዮብ ውስጥ ነበረ። ከዛም በቃ በረች ሳ በረች እንኳን ደህና መጣሽ አሉ። ማዘርም ደህና መጥቻለሁ። ረብቃ የት የት ናት ውስጥ ብቻ ብቻን ተሻሉ አለ አቤል። ከዛም እሷ ከዮብ ጋር ናት ምን ይሰራሉ እንዴ? ምን ችግር አለሁ ችግራለሁ? አለች ረብቃ። አይ ችግር የለውም፣ አማትና ስለ ደከማት ብዬ ነው አለ አስመሳይ። ስስት እንደዚህ የምታስብላት ትመስላለ እየ ተጠቀምክባት አለች በውስጧ። እርችና ተከዘች ማዘርም፣ እርች ምን ነሽ የኔለች ልጅ የተከሽው አሏት። እሷም አይ ምንም አማማ፣ እንትን ስራ ውዬ ስለመጣሁ ደክሞኝ ነው አለች። በቃ እምበዩ ልውስጥሽና አረፍ በይ ሲሏትም፣ አይ ያስፈልግም፣ በማለትም ረብቃን ልጥራ ሲሉ፣ ማዘር አቤል የቅናቱ ብዛት እኔ ጠራቸዋለሁ፣ ጠራታለሁ፣ ቆየች እኮ ስትልም፣ እሩጦ ሄዶ በሩን ሲከፍት አቤል ያየው ነገር በጣም አናደደው። ረብቃና እዮብ ተቃቅፈው ነበረ። እና ምን እያረክ ነው አለው። ምን ነው ችግር አለው? ለምን አቅፍካት ረብቃን ሲልም፣ እንደ አማትና በጣም ትንብሏት ስለነበረ ነበረ ለዛ ነው አለ። ምንድን ነው የቀናህ? ነው ሚስቴክ ሆነች አለ። ምን እናስ ታዲያ እኔ ወንድማ አይደለሁ ትጠረጥረኛለህ? ሲልም፣ አይ በዛ ልክ እኔ አለሁላት። አሁን አንተ ውጣ አለው። በቃ ውጣ ውጣ አለች ረብቃ። እዮብም ጥሎ ወጣ። ረብቃ እኔ እኮ ባልሽ ነኝ እንጂ የሚሰማሽ ስሜት እንዴ አላት ለኔ ምን እኔም እኮ አለችው። አንቺ ምን አንተ የምሰማን ስሜት ንገረኝ አንቺ ንገረኝ። አይ እኔ እኔኮ እወድሻለሁ እኔም ስትል አአአ ማለቴ ያው እናቴ በእናቴ እይታ አንቺ ሚስቴ እኔ ባልሽ ስለሆነ ሃላት እሺ በቃ ሀለችው ከዛ ልቧ ተሰበረ በጣም ማዘነች። ረብቃ የተፈጠረውን ነገር ማመን አቃታት። ልቧም በጣም ተሰበረ፣ አዘነችም። እኔን አይወደኝም አለችው ለኢዮብ። እኔን አይወደኝም፣ እየተበቀለኝ ነው፣ አይወደኝም። እሺ ምን ማድረግ አለብኝ አለችው። ተረጋጊ፣ አንድ ቀን ወደ ራሱ ሊመለስ ይችላል አላት። ከዛም እየቀና ነው፣ እኔንም ይምቀ ነው። ረብቃ ቆንጆና በጣም የምታምር ሴት ናት፣ በዛ ላይ አንደበቷ ጠንካራ ናት አለው ኢዮብ። ከዛ በል ጀመረ፣ አለ ፈታ አድርጎት ሲመጣ። በጣም ደብሮኝ ነበር። ከዚህ በኋላ ፈታ ነው የምለው። አሁን ልተኛ እ በል ረብቂን ተንከባከባት አለ። ስለምንድ ነው የምታወራው? ሰምታል። እባክህ ረብቂኮ ትለያለች፣ ቆንጆ ሴት ናት። ጀመረህ ማዛክ፣ እየቀና ነው አለ። አይ አንተ ይሁን ክልች፣ በል ልተኛ ብሎ ሄደ። ረብቃ በሰዓቱ ፍራሽ ላይ ተኝታ ነበር። አቤላ አሁን አንቺ ረብቃ እስካሁን ተኝተሻል እንዴ አላት። ምንድነው አለችና ተነሳች። ተነሽ ቤቱን አጽጂ፣ አልጋውን አጽጂ። አሁን እኮ ሰራተኛ አግኝተናል እና አንቺ ምንድነሽ የመጣሽው ልትሰሪ አይደለ? ስለዚህ ቦታሽ ና ትርሽ በማለትም አሳዘናት። እሺ ብላ መስራት ጀመረች። ሌላው በድጋሚ ረብቃ ተኝታ ሲገባ እይ፣ እዮብ እንግዲህ በጣም ነገሮች እየተሳኩ መሆኑ አስደስቶታል። አቤል ያየው ወረቀት ከባድ ነበር።